የጤና ሚኒስቴር በዝንጀሮ ፈንጣጣ ኤምፖክስ በሽታ የተያዙ ኢትዮጵያውያን ቁጥር 18 መድረሱን አስታውቋል። ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በመሆኑ የተጠናቀረው የሚኒስቴር መስሪያ ቤቱ ዕለታዊ ሪፖርት እንደሚያመለክተው በኢትዮጵያ እስካሁን በዝንጀሮ ፈንጣጣ ኤምፖክስ በሽታ መያዛቸው የተረጋገጠ ሰዎች ቁጥር 18 ደርሷል። መረጃው እስካሁን የተመዘገበው ሞት አንድ ብቻ መሆኑ የተገለጸ ሲሆን በቫይረሱ ተይዘው በለይቶ ማቆያ ያሉ ሰዎች ቁጥር 18 መሆኑን ተጠቁሟል። ሁለት ሰዎች ከበሽታው ማገገማቸውን ያመላክተው የጤና ሚኒስቴር መረጃ በኢትዮጵያ በሽታው ከተከሰተበት ጊዜ አንስቶ በአጠቃላይ የላቦራቶሪ ምርመራ የተደረገው በ63 ሰዎች ላይ መሆኑን አስታውቋል። የአውሮፓ ኮሚሽን ሲቪል ፕሮቴክሽን እና የሰብአዊ ረዴት ማስተባበሪያ ተቋም መረጃ ከሆነ በኢትዮጵያ የዝንጀሮ ፈንጣጣ ኢምፖክስ ምርመራ የሚካሄደው በሦስት የሀገሪቱ ከተሞች በአዲስ አበባ፣ አዳማና ሀዋሳ ብቻ ነው። ማስተባበሪያ ተቋሙ በሶስት ከተሞች ብቻ በሚሰጠው የላቦራቶሪ ምርመራ የሎጂስቲክ ችግር ፈተና እንደሆነባቸው ተጠቁሟል። ኢትዮጵያ ወደብ ያጣችበት መንገድ እንደሚቆጫቸው ዶክተር አብይ ተናገሩ። ኢትዮጵያ ወደብ ያጣችበት መንገድ በጣም ያስቆጨኛል ሲሉ ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ባለፉት 30 ዓመታት ወደብ አልባ ሆና የቆየችበት መንገድ በጣም ያስቆጨኛል ሲሉ ተናግረዋል። ያስቆጨኛል ስል ብዙዎች ዘመን አመጣሽ ይመስላቸዋል። ይህ ጠቅላይ ሚኒስተር ሶን የመጣ ሳይሆን ከዛሬ 15ም 10 ዓመት በፊት አቋሚ እንደነበረ በቪዲዮ ማየት ይቻላል ብለዋል ኢትዮጵያ ወደብ በማጣቷ ምክንያት ከፍተኛ ጉዳት እንደደረሰባት በመጥቀስ ኢትዮጵያ ሌላውን ሰዓት ጎዳ መጠቀምና ጉዳቷን መቀነስ ትችል እንደነበረም ተናግረዋል። የጠቅላይ ሚኒስትሩ የወደብ አቋም በኢትዮጵያና በኤርትራ መካከል የተፈጠረውን ውጥረት እንደሚያባብሰው አስተያየት ሰጫዎች ጠቁመዋል። የኮንዶሚኒየም ተመዝጋቢዎች ውሳኔ አሳለፉ። የ2005 የኮንዶሚኒየም ተመዝጋቢዎች ትላንት ምሽት ባካሄዱት ውይይት ወሳኝ ውሳኔ አስተላልፈዋል። ከ ከ13 ዓመታት በላይ የኮንዶሚኒየም ቤት የጠበቁት ተመዝጋቢዎችም የጥያቄ ሂደታቸውን ወደ አዲስ ምዕራፍ የሚያሸጋግር ውሳኔ አሳልፈዋል። ትላንት እሁድ ማለትም ሰኔ 1 ቀን 2017 ዓ.ም ከምሽቱ 3 ሰዓት እስከ 4 ተኩል ሰዓት በተካሄደው ውይይት ወደ 300 የሚጠጉ የኮንዶሚኒየም ተመዝጋቢዎች ተሳታፊ ሆነዋል። በአሁኑ ጊዜ እየተካሄደ የሚገኘውን ልማትና የኮንዶሚኒየም ቤቶች ልማት ተነሻዎች መሰጠታቸውን የደገፉት ተመዝጋቢዎቹ ጥያቄያቸው የምሪያ ቤት ችግራቸው እንዲፈታላቸው ብቻ መሆኑን ገልጸዋል። ኮሚቴዎቹ በተለያዩ ጊዜያት ወደ ቤቶች ልማት ቢሮው የሄዱ ቢሆንም አሳማኝና ተጨባጭ መልስ እየተሰጣቸው ስላልሆነ፣ አሁን ግን ሁሉም የ2005 ዓ.ም. ተመዝጋቢዎች ቤቶች ልማት እንዲገኙ ከስምምነት ተደርሷል። ከ13 ዓመታት በፊት እነሱ ሊቆጥቡ መንግስት ደግሞ ምሪያ ቤት ሰርቶ ሊሰጣቸው ህጋዊ ስምምነት የገቡት ተመዝጋቢዎቹ የዓመታት ጥያቄያቸው በመንግስት ትኩረት እንዲያገኝ እንደሚጥሩ ገልጸዋል። የቤቶች ልማት ቢሮ ያቀረባቸውን አማራጮች ለመጠቀም ኢኮኖሚያዊ አቅም የሌላቸው እነዚህ የ2005 ዓ ም የ20/80ና 40/60 የቤት ልማት ፕሮግራም ተጠቃሚዎች መንግስት በገባላቸው ቃል መሰረት የመኖሪያ ቤት እንዲሰጣቸው የሚጠይቁ ናቸው። ተመዝጋቢዎቹ እስከ ዛሬ የኮሚቴ እንቅስቃሴ ያስመዘገበውን ውጤት ገልጸው በደብዳቤ መልስ ማግኘት ባለመቻላቸው ሁሉም ተመዝጋቢ የፊታችን ረቡዕ ጠዋት ማለትም ሰኔ አራት ቀን 2017 ዓ ም በአንቢስ አካባቢ በሚገኘው የአዲስ አበባ ከተማ ቤቶች ልማትና አስተዳደር ቢሮ ለመገኘት ውሳኔ አሳልፈዋል። በመሆኑ በመሆኑም ሁሉም የሁለት ሺህ አምስት ተመዝጋቢዎች በእለቱ የታደሰ መታወቂያና የኮንዶሚኒየም ተመዝጋቢ መሆኑን የሚያስረዳ ማስረጃ ይዞ እንዲገኙ ጥሪ አቅርበዋል። ተመዝጋቢዎቹ በብዛት እንዲገኙና ሰላማዊ በሆነ መንገድ ጥያቄያቸውን እንዲያቀርቡም ውሳኔ ተላልፏል። በውይይቱ ላይ አቦል ዜና ለጉዳዩ ለሚሰጠው ሽፋን የተመሰገነ ሲሆን ሌሎች ሚዲያዎችም ለኮንዶሚኒየም ተመዝጋቢዎች ድምፅ እንዲሆኑም ጥሪ አቅርበዋል። በተጨማሪም የኮንዶሚኒየም ተመዝጋቢዎች የቲክቶክ የፌስቡክና ሌሎች የማህበራዊ ሚዲያዎችን በመጠቀም ድምጽ ማሰማት እንዲቀጥሉ ውሳኔ ተላልፏል። በዚሁ አጋጣሚ ተያያዥና አስቸኳይ መልእክቶችን ጨምሮ መረጃዎችን የምናቀርብበትን የቴሌግራም ቻናል እንድትቀላቀሉ እንጠይቃለን። ታጣቂዎች ህዝቡን እያስፈራሩ ነው ተባለም። የቡለን ከተማ ነዋሪዎች አሁንም ከፍተኛ ስጋት ላይ መሆናቸው ተገልጿል። አስተያየታቸውን የሰጡት ነዋሪዎቹም ከከተማው በቅርብ ርቀት የሚገኙት የሸኔ ታጣቂዎች አሁንም ማስፈራሪያ እየላኩ ነው ብለዋል። ግንቦት 29 ቀን 2017 ዓ ም ከማለዳው እስከ ረፋዱ ድረስ ወደ ከተማው ዘልቀው የገቡት ታጣቂዎች በሰው ሕይወትና በንብረት ላይ ከፍተኛ ጉዳት ካደረሱ በኋላም የዘረፉትን ንብረት በመኪና ጭነው ወስደዋል ብለዋል። ታጣቂዎቹ ይህንን ያህል ጥቃት ሲፈጽሙም በቂ የመንግስት የጸጥታ ኃይል በከተማው አልነበረም ያሉት ነዋሪዎቹም ከጥቃቱ በኋላ ግን የሀገር መከላከያ ሰራዊት ከተማውን ተቆጣጥሮታል ብለዋል። ከዋና ከተማው ብለን በእግር የሁለት ሰዓት መንገድ በሚወስድ ርቀት ጎንጎ በተባለ ቦታ ላይ ታጣቂዎቹ ይገኛሉ ሲሉ የገለጹት ነዋሪዎቹም አሁንም በማህበራዊ ሚዲያ በቅርብ እንመለሳለን እያሉ መልእክት እያስተላለፉ ነው። መንግስት አስፈላጊውን ጥባቄ ያደርግልን ሲሉ ተማጽነዋል። ባለፈው ሳምንትም ተመሳሳይ የማስፈራሪያ መልእክት ሲልኩ ሰምተን ለመንግስት አመራሮች ተናግረን ነበር የሚሉት ነዋሪዎቹም ተራ አሉ ባልታ ነው በማለት የተቀበለን አልነበረም። አሁንም ጥቃቱ እንዳይደገም ሲሉ ጠይቀዋል። የእስራኤል ጦር ባለፉት 24 ሰዓታት 66 ፍልስጤማውያንን ገደለ። በጋዛ ሰርጥ በቀጠለው የእስራኤል የአየር ጥቃት የሞቱ ሰዎች ቁጥር 66 ደርሷል። የእስራኤል ጦር በ10 ሺዎች የሚቆጠሩ ፍልስጤማውያን በሰሜን ጋዛ የሚገኘውን ቤታቸውን ለቀው እንዲወጡ አዲስ ትዕዛዝ የሰጠ ሲሆን የጋዛ ከተማ ሰፈሮችን እና የጃባሊያ ካምፕን ጨምሮ መሆኑን ዋፋ የዜና አገልግሎት ዘግቧል። እስራኤላውያን በጋዛ ከተማ ሳብራ ላይ ባደረሱት ጥቃት ቢያንስ 15 ሰዎች ሲገደሉ 50 ቆስለዋል። ክስተቱን እንደ ሙሉ እልቂት በማለት የጋዛ የሲቪል መከላከያ ተገልጿል። የእስራኤል ጦር በረሃፋ አቅራቢያ በምትገኘው አልካዋህ በሚገኝ የእርዳታ ቦታ አጠገብ ሲጠባበቁ የነበሩ ቢያንስ 8 ፍልስጤማውያን የገደለ ሲሆን የጋዛ የሰብዓዊ ፋውንዴሽን ስራ ከጀመረ ወዲህ የተገደሉትን ሰዎች ቁጥር 118 አድርሶታል። የእስራኤል ጦር በጥቅምት 7 ቀን 2023 በጋዛ በምርኮ የተያዘውን የታይላንድ ዜግነት ያለውን ናታፖንግ ፒንታ አስክሬን ማግኘቱን አስታውቋል። እስካሁን ድረስ እስራኤል በጋዛ ላይ ባካሄደችው ጦርነት ቢያንስ 54772 ፍልስጤማውያን ሲገደሉም 125834 ሰዎች ቆስለዋል ሲል የጋዛ የጤና ሚኒስቴር አስታውቋል። በጥቅምት 7 ቀን 23 በሐማስ መሪነት በተፈጸመው ጥቃት እስራኤል 1139 ሰዎች የተገደሉ ሲሆን ከ200 በላይ የሚሆኑት ደግሞ በምርኮ ተወስደዋል። ኢራን ከአሜሪካ እገዳ ጀርባ ያለውን ጉዳይ አወገዘች። ኢራን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዜጎቿና በበርካታ ሀገራት ላይ የወሰዱትን የጉዞ እገዳም ዘረኝነትና በኢራናውያንና እምነት ላይ ያለውን ስር የሰደደ ጥላቻ የሚያሳይ ነው በማለት ነቅፋለች። ትራምፕ በዚህ ሳምንት መጀመሪያ ላይ በርካታ የአፍሪካና የመካከለኛው ምስራቅ ሀገራትን ጨምሮ ከ19 ሀገራት የሚመጡ ተጓዦችን የሚያግድና የሚገድብ የስራ አስፈጻሚ ትዕዛዝ ፈርመዋል። በዛሬ ሁለት ተግባራዊ የሚሆነው ይህ ፖሊሲ ትራምፕ ከዚህ ቀደም ከ2017 እስከ 2021 በነበረው የመጀመሪያ የስልጣን ዘመናቸው የወሰዱትን እርምጃ የሚደግም ነው። በአስፈጻሚው ትዕዛዝ ትራምፕ የዩናይትድ ስቴትስን ብሔራዊ ደህንነት ለመጠበቅ እርምጃ መውሰድ አለበት ብለዋል። በውጭ ሀገር ለሚገኙ ኢራናውያን የኢራን የውጭ ጉዳይ ሚኒስቴር ዲፓርትመንት

ቅዳሜ እንደተናገሩት ውሳኔው በአሜሪካ ፖሊሲ አውጪዎች መካከል ያለውን የዘረኝነት አስተሳሰብና የበላይነትን ያሳያል ብለዋል። ይህ እገዳ ከኢራን አፍጋኒስታን፣ ማይናማር፣ ቻድ፣ ከኮንጎ ሪፐብሊክ፣ ኢኳቶሪያል ጊኒ፣ ኤርትራ፣ ሄይቲ፣ ሊቢያ፣ ሶማሊያ፣ ሱዳንና የመን የሚገኙ ዜጎችን ያጠቃልላል። ከሰባት ሌሎች አገራት የሚመጡ ተጓዦች ላይም የተወሰነ እገዳ ተጥለዋል። አሺሚ ራጃ ፖሊሲው ዓለም አቀፍ የህግ ደንቦችን የሚጥስና በሚሊዮኖች የሚቆጠሩ ሰዎችን ዜግነታቸውን ወይም እምነትን መሰረት በማድረግ የመጓዝ